ዝም አልን። አፈር ፈይታ ጭቃብክታ ቦርቃ ሳጠግብ በጮርቃነቷ ሳታብብ ገና ነፍስ ሳታውቅ በስቃዋ ሲፈነድቅ ሐፍረተ ሥጋዋን አጋልጦ ከጭኗ ውስጥ ተሸጉጦ በግድ ከቅፎ አስገብቷት በጭካኔ ሲንጣት የልጅነት ለዛ ጣዕሟን የሴትነት ክብሯን ድንግልናዋን ሲነጥቃት አስገድዶ ሲደፍራት ሕይወቷን ሲያጨልመው፣ ሕሊናዋን ሲያሳምመው፣ አካሏ ሲደማ ሲቆስል፣ ትንፋሿ ቁርጥ ቁርጥ ሲል፣ ገላዋን ሰንጥቆ ሲጨፍር፣ ግዳይ እንደ ጣለ ሲፎክር፣ ቁና ቁና እየተነፈሰች ስትጣራ፣ የወገን ያለህ እያለች፣ ከሴት እንዳልተፈጠርን ስቃይዋን እያየን ዝም አለን አቅም እያለን ሳንረዳት። ያችን ሕፃነ እስከ ወዲያኛው አጣናት። ከገጣሚ ታምራት ተፈራ ካሳ መንገደኛውና ሌሎችም የግጥም መድብር የተወሰደ